በባለፈው የዓይነ ጥላ መፍትሄ ለቃለው ለው ብዬ ቃል በገባሁት መሰረት ዛሬ ደግሞ የዓይነ ጥላ መፍትሄ የሚሆንላችሁን መፍትሄ ነው ይዤላችሁ የመጣሁት ውድ የነገረ ጥበብ ቤተሰቦች ዛሬ እንግዲህ ይህንን የዓይነ ጥላ መፍትሄ በሚቀለው መንገድ ለእናንተ ይዤላችሁ መጥቻ መጥቻለሁ እንደሚታወቀው የዓይነ ጥላ መፍትሄ አንድ አይነት ብቻ አይደለም እጅግ በጣም ብዙ አይነት አለ ነገር ግን ለእናንተ ይቀላል ወይንም ደግሞ እናንተ ልታደርጉት ትችላላችሁ የምለውን ቀላሉን የዓይነ ጥላ መፍትሄ ይዤላችሁ መጥቻለሁ። ለዚህ ቻናል አዳዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉና ተቀላቀሉ። የተለያዩ መፍትሄዎችን እና ለችግሮቻችሁ ጥያቄ መጠየቅ ትችላላችሁ። እንዲሁም ደግሞ ነባር የሆናችሁ ቻናሉን ያበረታታችሁ እንዲሁም መፍትሄዎቹን ላይክ እያደረጋችሁ ከኔ ጋር ሁኑ። ላለው እንግዲህ ዛሬ ቃል በገባሁት መሰረት የዓይነ ጥላ መፍትሄውን እንደሚከተለው አቀርብላችኋለሁ ማለት ነው። ኖሩዌል እግዚኦም ሚበዝሁ እለ ይሰቃዩኒ ብዙኋነ ቆመ ላሊያ ብዙሀነ ይቤሎዋ ለነፍሲየ አድህነቂ አምላክቂ ኖሩዌል እንተስ እግዚኦ መስካየ እንተ ክብርየ ወመልዕለ ርእስየ ኖሩዌል ቃሌ ሀብ እግዚአብሔር ጸራይኩ

ወላለ ህዝብከ በረከትከ አደነኒ ወፍድ ፋድሰ ሊታ ለገብርከ እገሌ እገሌ። የሚለው ቦታ ሙሉ ስማችሁና የምታስገቡት አሰራሩ፣ ወይንም ደግሞ ገቢሩ የዚህ አስማት ምንድነው? የምታደርጉት ይህንን አስማታዊ ቃሉን በቀይ ቀለም ትጽፉታላችሁ። ምንም ልሙጥ በሆነ ወረቀት ትጽፋላችሁ፣ መስመር በሌለው ላይ። ከዛ በኋላ የቀጠጥና ስር ጀምራችሁበት በቆዳ መሰል ነገር ወይንም ደግሞ የጸሎት መጽሐፎች በሚያዙበት በቆዳ ነገር ጽህፋችሁ መያዝ ነው ማለት ነው። ዓይነጥላችሁ የሟማ ለቆ ሲሄድ በህልማችሁም ታዩታላችሁ። ቀጠጥና ማለት ምን መሆን እንደሆነ የማታቁ በየቦታው ደጋም ቆላም የሚመቸው የሚበቅል እጽዋት ነው። ምስሉን እዚህ እስክሪኑ ላይ ያስቀምጥላችኋለሁ። በአንዳንድ ቦታዎች ደግሞ የአያ ጆሮ በመባል የሚጠራል።